አህዱ አምላክ አሜን። ከሁሉ ነገር አስቀድሞ በምሕረቱና በቸርነቱ ያልተለየን በኃጢአትና ባለመግባባት በጨረስነው ዕድሜያችን ላይ ይቺን የበረከት ዕለት ተጨማሪ አድርጎ የሰጠን መስጠት ብቻ ሳይሆን በሰጠን ጊዜ በዚህ ቅዱስ መካን ተገኝተን ቃሉን እንድንሰማ ግሩም በሆነ ዝማሬ ስሙን እየጠራን እንድናመሰግን የመላእክትን እና የቅዱሳንን እድል ሰጥቶ ሁላችንንም ለምስጋናና ለክብር ስላቆመን የሁላችን አባት የሁላችን ፈጣሪ የሁላችን ጌታ አብ ወልድ መንፈስ ቅዱስ ምስጋና የደረሰው እልል ብላችሁ አመስግኑታል ጊዜ አራይ ሰማም ለእግዚአብሔር ምስጋና። እንግዲህ እናንተም ከሩቅም ከቅርብም የታምረኛውን የንቡ ቅዱስ ሚካኤልን ታምር የምታውቁ ታሪኩን የምታውቁ መጥታችሁ ተስላችሁ ቅዱስ ሚካኤል በምልጃው የደረሰላችሁ ሞት እንደታወጀበት እንደወጣቱ ባህራን ከመከራ ውስጥ በምልጃ ያወጣችሁ በርካታ ምእመናን ከሩቅም ከቅርብም መታችሁ አብራችሁን እያከበራችሁ ነው። እንኳን ደህና መጣችሁልን፣ እንኳን በረከቱን አገኛችሁ። እናንተ ለእናንተም ልል ብላችሁ አንድ ጊዜ አመስግኑልን። እንግዲህ አሳድሮ ጠብቆ ተንከባክቦ ደካማው ማንነታችንን ጥንካሬ ሰጥቶ ለዚህ ያደረሰን ማን ነው? የሁል ጊዜ ጥያቄ ነው። ማን ነው? አይሰማም። እሲ ከፍ አድርጋችሁ ድምጻችሁን ማነው ለዚህ ያደረሰ? እሲ ያደረሰ እጃችሁን ከፍ አድርጉት። እጃችሁን እጃችሁን ይሄን ድምጻችሁ ቀንሱና እጃችሁ ብቻ ከፍ አድርጉት። ይሄን እጅ ማን ሰራው? ይሄን እጅ ማን ፈጠረው? የፈጠረውን እግዚአብሔርን በጭብጨባ ብቻ መስግኑት። እስ ያንዲ አሁን ደግሞ ልታይ ይጨመርበት። እልልታን የሚያውቅ ህዝብ ምስጉን ነው፣ እንዲህ አለ ቅዱስ ዳዊት። ወንዶች በእልልታ ሴቶች በጅብጨባ ውሚው ያንስበታለን ቅዱስ ሚካኤል። ሰዎች መጠቋቆሚያ እንድትሆኑ ያደረገባችሁን ጉዳይ ካላችሁ ቅዱስ ሚካኤል ይፍታላችሁ። ይሰማችኋል። እንዲያው ከእኔ ጋር ብሩ ያለ እማይለየኝ ሰዎችን የሚነቅፉብኝ በሰው ፊት እንድሸማቀቅ የሚያደርገኝ ይሄ ችግር አለብኝ የምትሉትን ሁሉ ልባችሁን መስካሪ ያድርጋችሁ፣ ለእግዚአብሔር ንገሩት። አምላከ ቅዱስ ሚካኤል በሉት። በሩ ስትወጡ ቤታችሁ ያለውን ጉዳይ አስተካክሎ እግዚአብሔር ስለ ታምራቱ እጃችሁን ባፋችሁ ላይ እንድችን ያደርጋችኋል። የአምላክ ምስጋና የተረሰባ መስጊዱታ ሆነ።